የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር በኤምፖክስ ቫይረስ የተያዘ ሰው ስለማግኘቱ አስታውቋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህሙሙ መያዛቸው ከተጠረጠሩ ታማሚዎች በወሰደው ናሙና በኤምፖክስ ወይ ደግሞ የዝንጀሮ ፈንጣጣ ቫይረስ የተያዘ ሰው ስለመገኘቱ አረጋግጧል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን እድሜ ያለው ህፃን ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጡ ለማረጋገጥ ተችሏል። የህፃኑ አባትም ወደ ጎረቤት ሀገር ሂዶ የነበረ መሆኑ መታወቁ፣ የሄደባቸው አካባቢዎች እንደዚሁም ደግሞ ከማህበረሰቡ ጋር ቅርብ ንክኪ የነበራቸው ግለሰቦች የመለየትና ክትትል የማድረግ ስራ ስለመጀመሩ ነው እንግዲህ ቀደም ሲል የጤና ሚኒስቴር ባወጣው መግለጫ ያስታወቀው። እዚህ ጉዳይ ላይ ልንቆይ ነው። ተጨማሪ መረጃዎችን ሊያጋራን ባልደረባችን ብሩክ ተስፋዬ በቀጥታ መስመራችን ላይ ይገኛል። ሰላም ላንተ፣ ብሩክ። እንደምንቆየህ የዝንጀሮ ፈንጣጣ ወይ ደግሞ ኢምፖክስ እየተባለ በመጻሮ የሚጠራው የዓለም ጤና ስጋትነቱ በምን ደረጃ ላይ ይገኛል? እንዲህ አይነት የህብረተሰብ ጤና አደጋዎች ምላሽ ከመስጠት አኳያስ ምናልባት በኢትዮጵያ ያለው ጥንቃቄ ከጤና ሚኒስቴር ወይ ደግሞ ከህብረተሰብ ጤና ኢንስቲትዩት ሊሆን ይችላልና የተነሱ ሀሳቦችን ንገረን እስኪ። አመሰግናለሁ ሰለሞን። የዝንጀሮ ፈንጣጣ ወይም መንኪፖክስ የሚባለው ከኮቪድ ወረርሽኝ እንግዲህ ቀጥሎ አለማችንን የጤና ስርዓትና የመጣኔ ሀብት ስርዓቱን እየፈተነ ያለ ጉዳይ ነው ብለን ማንሳት እንችላለን። የዓለም ጤና ድርጅት እንደ አውሮፓውያኑ የዘመን ቀመር በ2022 የዓለም የጤና ስጋት ብሎ ከፈረጃቸው ተላላፊ በሽታዎች መካከል አንዱ ነው። በቫይረስ ምክንያት ነው የሚተላለፈው ይህ ዝንጀሮ ፈንጣጣ ወይም ኤምፖክስ የሚባለው። የሕዝብ የጤና አደጋ ስጋት ነው ያለው የዓለም የጤና ድርጅት እንዲሁም ደግሞ የአፍሪካ የበሽታ መከላከልና መቆጣጠር ማዕከል ሲዲሲ እዚህ መቀመጫውን አዲስ አበባ ያደረገው ማለት ነው የዓለም የጤና ስጋትነቱን እንዲሁም የአፍሪካም የጤና ስጋትነቱን እሱም እንዲሁ በሪፖርቱ አመላክቷል። መረጃዎች እንደሚጠቁሙት እንደ አውሮፓውያኑ የዘመን ቀመር በ1970 በዲሞክራቲክ ሪፐብሊክ ኮንጎ ነው ይህ የዝንጀሮ ፈንጣጣ ወይም መንኪ ፖክስ መከሰቱን ለመጀመሪያ ጊዜ ሪፖርት የተደረገው። ከእንስሳት ወደ ሰው እንደተላለፈ ነው እንግዲህ መረጃዎች የሚያመላክቱትም የሚታመነው ማለት ነው። ሆኖም ግን በተለያዩ ሂደቶች ውስጥ ሽላ በመባሉ ምክንያት አሁን የዓለም የጤና ስጋት ለመሆን መብቃቱን ያመላክታል። ከአፍሪካ አህጉር ውጭ ባሉ በሰሜን አሜሪካ፣ በደቡብ አሜሪካ፣ አውስትራሊያ፣ አውሮፓ በሽታው የተከሰተባቸው አህጉራት ናቸው ማለት እንችላለን። በአፍሪካ ያለውን ሁኔታ ስንመለከተው በተለይም በመካከለኛው እና በምዕራብ የአፍሪካ ክፍሎች ላይ ከፍተኛ የሆነ ስርጭት እየጨመረ ነው እንዳለ የሚያሳየው እንደ አውሮፓውያኑ አቆጣጠር ባሳለፍነው 2024 ከዲሴምበር 30 ወይም ደግሞ ከታህሳስ 30 እንደ አውሮፓውያኑ አቆጣጠር እስከ ማርች 30 ድረስ ባለው ወደ 13 ሀገራት ያክል የዚህ ቫይረስ የተያያዙ ሰዎች ስለመኖራቸው ሪፖርት ተደርጓል። ቁጥሩም እየጨመረ ስለመሆኑ እንግዲህ መረጃዎች አመላክተዋል ማለት ነው። በመካከለኛውና ከምዕራብ የአፍሪካ ክፍል በተጨማሪ ደግሞ አሁን ላይ በምስራቅ የአፍሪካ አካባቢ ላይ የበሽታው ስርጭት እየጨመረ ስለመሆኑ መረጃዎች ያሳያሉ። ለአብነት ሩዋንዳን ማንሳት እንችላለን። ኡጋንዳ፣ እንዲሁም ደግሞ የብሩንዲ እና ኬንያ ቫይረሱ ከተከሰተባቸው ሀገራት መካከል ናቸው ማለት እንችላለን። ኢትዮጵያ ታዲያ በዚህ ቀጠና አካባቢ ከመሆኗ አኳያ ሰፊ የህዝብ ቁጥር ያላት እንዲሁም ደግሞ ከጎረቤት ሀገራት ጋር ሰፊ የድንበር ልትጋራ የምትችል የምትጋራ ሀገር እንደመሆኗ መጠን ከፍተኛ የሆነ ጥንቃቄና ቁጥጥር ይፈልጋል። ወደ እሱ ከመምጣታችን በፊት ግን ይህ በሽታ በምን መልኩ ይተላለፋል የሚለውን ብናነሳ በንክኪ ነው በአመዛኙ የሚተላለፈው። ከነዚህ ሀገራት ጋር ወይም ደግሞ በነዚህ ሀገራት ከዚህ በሽታ ጋር የተያያዘ ሰው ጋር ንክኪ ያለው ሰው ለሌሎች የማዛመት እድሉ ሰፊ ነው እና በበሽታው እንደተያዘ የታወቀ ሰው ወደ ለይቶ ማከሚያ አካባቢዎች ላይ መሄድ አለበት። እንዲሁም ደግሞ ከእንደዚህ አይነት ሰው ጋር ንክኪ እንዳላቸው ራሳቸውን የሚጠረጥሩ ሰዎች በሽታውን ወደ ሌሎች ላለማዛመት ወደ ተገቢው የጤና ተቋሞች ማምራት አለባቸው። ምልክቶቹ ትኩሳት፣ ራስ ምታት፣ የጡንቻና ና የጀርባ ህመም፣ ሽፍታ፣ የቆዳ ቁስለት እንዲሁም ደግሞ የአቅም ማነስ በዋናነት ተጠቃሽ ናቸው። ምን ጥንቃቄ እየተደረገ ነው የሚለውን ስናነሳ እንግዲህ የዓለም ጤና ድርጅት ሪፖርት ካደረገበት ጊዜ ጀምሮ የጤና ሚኒስቴር እንዲሁም ደግሞ የህብረተሰብ ጤና ኢትዮጵያን ኢንስቲትዩት ጉዳዩን ባንክሮ እየተከታተለ ስለመሆኑ ነው መረጃዎች የሚያሳዩት። ኢትዮጵያ የዓለም የጤና ደንብ ፈራሚ ከሆኑ ሀገራት መካከል አንዷ እንደሆነች ይታወቃል። በዚህ ረገድ ያሉ ችግሮች እንዳይከሰቱና እንዳይሰፉ የዓለም የጤና ድርጅት የሚያወጣቸውን ፕሮቶኮሎች ተከትሎ ምላሽ ለመስጠት ቅድመ ዝግጅት እየተደረገ ነው። በዋናነት ግን ከመከላከል ምንጊዜ ከመታከም መከላከል የተሻለ ነው እና በዚህ ረገድ ተገቢውን ጥንቃቄ ለማድረግ እየተሞከረ ነው። ኢትዮጵያ ከጎረቤት ሀገራት ጋር ወደ ስምንት አካባቢ የሚያገናኙ የየብስ ኬላዎች አሏት። በእነዚህ ኬላዎች የቁጥጥር የልየታ ስራዎች እየተሰሩ ነው ያሉት። ዓለም አቀፍ ግንኙነቶች አላት ኢትዮጵያ። በአውሮፕላን የሚደረጉ ግንኙነቶችንም በቦሌ የዓለም አቀፍ አውሮፕላን ማረፊያ የልየታና የቁጥጥር ስራዎች ይሰራሉ ማለት ነው። እንግዲህ እንደ አውሮፓውያኑ አቆጣጠር ከ2022 ጀምሮ እስከ ጃንዋሪ 31 2025 በ127 ሀገራት ላይ ስለመከሰ ነው በሽታው ስለመከሰቱ ነው መረጃዎች የሚያሳዩት። ከ123ሺ በላይ ሰዎች ኬዝ ሪፖርትም ተደርጓል ማለት ነው። ስለዚህ የበሽታውን መከላከያና የስርጭት መንገዶቹ ከታወቀ በጤና ሚኒስቴርና በህብረተሰብ ጤና ኢንስቲትዩት እንዲሁም በሚመለከታቸው የጤናው ሴክተር አካላት የሚደረገው የመከላከል ስራ እንደተጠበቀው ነው። ህብረተሰቡ ደግሞ ራሱን ንጽህናውን መጠበቅ ያኗኗር ዘይቤው ማስተካከል ና ችግሩም ቢከሰት ፓኒክ ከመሆን ከመደንገጥ መከላከል የሚቻልባቸው እድሎች ምንድን ናቸው? የሚሉትን በየዘርፉ አስተባባሪዎች የሚሰጡትን ምክር ሀሳቦችና መመሪያዎች በጥንቃቄ ተከታትሎ መተግበር ይገባል የሚሉትን ማንሳት እንችላለን። ለጊዜ ያሉኝ መረጃዎች እነዚህ ናቸው። እጅግ አርጌ አመሰግናለሁ። ባልደረባችን ብሩክ ተስፋ የሰፋ ላለው ማብራሪያ እናመሰግናለን። መልካም ቀን